የዩክሬን አይዞባይና ዋነኛ የጦር መሳሪያ አቅራቢና እንዲሁም ረብጣ ዶላር ለጋሽ ሀገራት ቀዳሚውን ስፍራ የያዘችው አሜሪካ ነበረች። ትራምፕ ወደ መሪነት መምጣታቸውን ተከትሎ ግን ያ ሁሉ ገጸ በረከት በመቆሙ የፕሬዝዳንት ቮሎድሚር ዘለንስኪ መንግስት ግራ መጋባት ውስጥ ነው የሚገኘው። ከሩሲያ ጋር እያደረገች ያለውን ጦርነት ከባድ ውድመትና እልቂት ያስከተለባት ዩክሬን አንድ አምስተኛ የሚሆነውን ግዛቷንም አታበታለች በጦርነቱ። ከሩሲያው መሪ ቪላዲሚር ፑቲን ጋር ስምምነት ላይ እንዲደርሱ ጫና እያደረገ ያለው ትራምፕ መራሹ የዩናይትድ ስቴትስ መንግስት እስካሁን አሜሪካ አክሳሪ ለሆነው የዩክሬን ጦርነት ያወጣችውን ወጪ በማዕድን ሊከፈላት ይገባል የሚል አቋም ይዞ ሲሞግት ቆይተዋል። ዘለንስኪ የሀገራቸውን ጥቅም አሳልፈው እንዳይሰጡ ከዜጎቻቸው የበረታ ጥሪ ቢቀርብላቸውም፣ በመጨረሻ ግን እጅ ሰጥተዋል። ተቀዳሚ ምክትል ጠቅላይ ሚኒስትራቸውን ዩሊያ ሲቪሪደንኮን ወደ ዋሽንግተን ዲሲ በመላክ ስምምነቱ እንዲፈረም አድርገዋል። ብዙ ያቅማሙበትንና እንዳይፈረምም ጥረት ሲያደርጉበት የቆዩትን ስምምነት ተከትሎ ግን ፕሬዝዳንት ዘለንስኪ ለኪየቭና ዋሽንግተን የጋራ ተጠቃሚነት ወሳኝ ነው ብለዋል ስምምነቱ መሰረታዊ ለውጥ የሚያመጣ ነው። እውነተኛ የጋራ ተጠቃሚነትን የሚያረጋግጥም ሲሆን ለዩክሬን ኢንቨስትመንት ቁልፍ ሚና ይኖረዋል። ሀገራችን እንድዘምንና ኢንዱስትሪዋ እንዲያድግም አበርክቶ አለው። ለመልሶ ግንባታውም ወሳኝ ሚና ይኖረዋል። ከአሜሪካ ጋር በትብብር በመስራት የምንፈልገውን እውን እናደርጋለን። በቫቲካን ከትራምፕ ጋር ከተገናኘም በኋላ እውን የሆነው ስምምነት ታሪካዊና ትልቅ ስፍራ የሚሰጠው ነው። ዘለንስኪ ያወደሱትን ስምምነት የሀገርን ጥቅም አሳልፎ ይሰጥ የሚሉ የተቋሙ ድምፆች ከዩክሬናውያን እየተስተጋቡበት ይገኛል። በስምምነቱ መሠረት አሜሪካ በዩክሬን ምድር ከምታወጣው ማዕድን የ50 በመቶ ድርሻ ይኖራታል። ቀሪው 50 በመቶ ደግሞ ለዩክሬን በማዕድን ማውጣቱ የገንዘብም ሆነ የቴክኖሎጂ ምንጯ ግን ዩናይትድ ስቴትስ ትሆናለች። ከዩክሬኗ ተቀዳሚ ምክትል ጠቅላይ ሚኒስትርና የኢኮኖሚ ሚኒስትር ጋር ስምምነቱን የተፈራረሙት የአሜሪካኑ የግምጃ ቤት ኃላፊ ስኮት ቤሰንት ደግሞ ኢኮኖሚያዊ ብልጽግናና ጦርነቱን ለማስቆም ወሳኝ ምዕራፍ ብለውታል። ስምምነቱን በተደረገው ስምምነት ደስተኛ እንደሆንኩ መግለጽ እፈልጋለሁ። ስምምነቱ ለአሜሪካና ዩክሬን ኢኮኖሚ ወሳኝ ነው። አሜሪካ በዩክሬን ኢንቨስትመንት እንድታደርግም ያስችላታል። አሜሪካ ካፒታሏንና ቴክኖሎጂዋን ተጠቅማ ለጋራ ብልጽግና ትሰራለች። ለዩክሬን ኢንቨስትመንታዊ እድገትም ወሳኝ ነው። የትራምፕ አስተዳደር በዩክሬንና ሩሲያ መሀል ሰላም እንዲመጣ ቁርጠኛ አቋም አለው። አስከፊው ጦርነት እንዲቆምም ጊዜው አሁን ነው። ከምጣኔ ሀብታዊ ትብብሩ ባሻገር ዋሽንግተን የአየር መከላከያን ጨምሮ የተለያዩ ወታደራዊ ድጋፎችን ለኬቭ እንድትሰጥም ምቹ ሁኔታን ይፈጥራል ተብሏል። የማዕድኑ ስምምነት በባይደን ዘመን ያወጣችሁን ወጪ ለማስመለስ ትራምፕ እየሄዱበት ያለው መንገድ ውጤቱ በቀጣይ የሚታይ ነው። በዘመነ ባይደን አሜሪካ ከ350 ቢሊዮን ዶላር በላይ ድጋፍ ለዩክሬን ማድረጓን ነው መረጃዎች የሚያመላክቱት። ብርቅዬ የሚባሉት ማዕድናት አሉባቸው ከሚባሉት አካባቢዎች ውስጥ በሩሲያ ቁጥጥር ውስጥ የሚገኙት በርከት ያሉ በመሆናቸው በቀጣይ ውዝግብ በሩሲያና ዩናይትድ ስቴትስ መሃል ሊኖር ይችላል የሚሉ አካላትም አሉ። 1163ኛ ቀኑን የያዘው የሩሲያና ዩክሬን ጦርነት እንደቀጠለ ሲሆን ኬርሶንና ኦዴሳ ሞስኮ ጥቃት መፈጸሟን ኤፍፒ ዘግበዋል።